ሄደ ነበር። አዎ፣ ተመልሼ እትዬ፣ የቀይ ሰው በሙሉ ያንችን አድራሻ እየጠየቀ ነው ነው አዶኔ። መቼ ሰላም ሰላም፣ ጤና የስጠለኝ። ውድና የተከበራችሁ የቻናል ቤተሰቦች፣ ሰላማችሁ በክርስቶስ ሲብዛ። እንዴት ናችሁ? ደህና ናችሁ? እኔ ጋ ሁሉ ሰላም፣ እግዚአብሔር የተመሰገነ ይሁን። ዛሬ ደግሞ እንግዲህ በእንግዳ የቲዩ ድራማ ላይ መጥቻለሁ ማለት ነው በእንግዳ ድራማ ስንመጣ እንግዲህ ቤሉል እንደምታውቁት የኑንሻን የምርመራው ወረቀት ኤልሹ ሰጥተው እየገለጠ ነው ያለውና ይህ ነገር ያምናል ወይስ አያምንም የሚለውን አብረን ያለን ማለት ነው። እንግዲህ እንደምታቁ ደግሞ ቴዲ ማለት ነው መሲም በጣም ይወዳታል ማለት ነው። ቴዲ ደግሞ ማለት ውድ የቻናል ቤተሰቦች ቪዲዮውን ላይክ፣ ሰብስክራይብ እያደርጋችሁ እንድትጀምሩ በትህትና እጠይቃለሁ። ማለት ነው እንግዲህ አዱና ቤሉል ጦርነት ላይ ናቸው ያሉት ማለት ነው። እንግዲህ በህትና በወንድም መካከል በሴት ልጅ ሲጣላ ወንድማማቾች ላይ በጣም ይከብዳል። በተለይ ደግሞ አንድ ቤት ውስጥ ሆናችሁ አስባችሁታል። በነገራችን ላይ እንግዲህ ቤሉል ሊያፈቀረው ንኑሻ ነ ቢሆን ንኑሻ ደግሞ ታናሽ እህቱ ናት ማለት ነው። ይሄን ግን የሚያውቅ ሰው የለም። እንግዲህ በመጨረሻ ሁሉም ነገር ዩቱብ ቻናል ላይ ገብታችሁ ወደዚህ ተመልሳችሁ እንደምታዩትና እርግጠኛ እንደሆንኩኝ ሾክል በላችሁ ብዬ ነው ማለት ነው። ከሱ የምትርቅበት መንገድ ብታጣ እኔ የአዱና ፍቅረኛ ነ ብላ እንድትለየው ከቤሉል ከሱ አንድ እንትን ቢሆን ቤሉል ግን አምኖ መቀበል አቅቶታል ማለት ነው። ስቲል እስካሁን ድረስ እያስታወሰ ውስጡ እየተሰበረ ነው። እና ይህ ነገር እንደዚህ እንድታደረግኛለሽ ደግሞ አይንሽ የሚናገረው ሌላ ነው አፍሽና አይንሽ አንድ አይደለም እያለ ተናገረ ማለት ነው። እና እንግዲህ ሁላችንም እንደምናውቃት ወይዘሮ ሄለን ያመጣቻት ለፍቅረኛ ተብላ የመጣችዋ ሴት የራሷ ሰው ናት ማለት ነው። ተግስት የመጣች ናት እንጂ እውነተኛ የቤሉ ፍቅረኛ አይደለችም ማለት ነው። ይህንን ግን እህቱ ታውቃለች። እህቱ ማለት እንግዲህ ኤልሹ ማለት ነው። ኤልሹ ታውቃለች አንቺ የወንድሜ ፍቅረኛ ልትሆኛ ስትላት ምስትላት እንን ለመናገር እንናንቺ እንስማማና አንድ እንሆን እችን ልጅ ለማስወጣት ከዚህ ቤት ለማስወጣት የምናደርገውን እንትን እኔና አንቺ አብረን እንመካከር በማለት እድፍና ፍቅረኛ እጮኛ ተብላ የገባቸው አድሷ ልጅ ማለት ነው። ከእሷ ጋር እንግዲህ ወይዘሮ ሄለንና ልዩቱ ናቸው የሚያውቁት ማለት ነው። እንግዲህ ደግሞ በዚህኛው ስንመለስ እንግዲህ ቤሉል ቤት ግዝቶላታል። ቤቱን ቢገዛላቸውም አልፈቀደች ማለት ነው ወይዘሮ ሄለን እንዴት እሺ ብለሽ ትቀበያለሽ እንዴት እኔን ሳታማክሪ ለምን በማለት ተቆጥታታለች ማለት ነው ይሄ መሪ ይሄ ቤት እንግዲህ ይመለስም አይመለስም አልታወቀም ምክንያቱም በጣም ተቆጥታታለች እና እኔ ምን አስከፋውሽ እኔ ምን አጉልዬብሽ ነው እንዴት ለእኔ ሳትነግሪኝ ትወጫለሽ በማለት ስትቆጣቸው ስለነበረ ልጄ በሄለን ባታ በተፈጠረው በሄለን ተቀየምሽ እንዴ? ብላ ልጇን በመናገር አረማዬ ተናድጄ ነበር፣ በእርግጥ አልተቀየምኩም ስትል ሀሳቧን ግልጽ አርጋ ተናግራ ላይ መሲ ማለት ነው። ዝጋ ደግሞ እንግዲህ ኤልሹና ይቅርታ ንና አዱላይ እያስመሰሉ ነበረ ቤሉልን ለማሳመን የሚያደርጉት እንትን ነው። በዚህ ድራማ ላይ እንግዲህ ብዙ ነገሮችን መገንዘብ እና መማር እንችላለን። እውነቱን ለመናገር ከዚህ ድራማ ላይ ብዙ ነገሮችን ያስተምራለን። ትምህርትም ትወስዱበት አላችሁ ብዬ ነው። እንግዲህ በራሴ የተማርኩባቸው ድራማዎች፣ በተለይ በአማርኛ ድራማዎች ላይ ብዙ የተማርኳቸው አሉ። በተለይ ሀረግ ላይ ሀረግን ድራማ በነ ቢኒ እና ናታን እንዲሁም ኤፉ ኤፉም አለች። ቀጣይ ደግሞ ማን ነው? ያፌት ያፌት የናታን ወንድም ሆኖ እንደ ጥላቻ ሲፈላለጉ፣ እንደ ነብሰ ገዳይ ሲፈላለጉ የነበሩት ወንድም አማቾች ሆነው ነው ማለት ነው። በተለይ ደግሞ ቢኒያም ቢንያም ደግሞ የናታን መልካም ጓደኛ ሆኖ የቀረበው በእስር ቤት የተዋወቁት ጓደኞች ጓደኛው ሆኖ ለክፉ ቀን ግን፣ እህቴን ለአንተ አልሰጥም ስላለው እንግዲህ እንደሚወደው እንደ ወንድም ሲቀራረቡ የነበሩት ማለት ነው። እንግዲህ ከጎኑ መጥቶ ከኋላው መጥቶ ልክ እንደ አይሁድ ማለት ነው። አይሁድ ነው እንግዲህ ክርስቶስን በመሳም አሳልፎ የሰጠውና ልክ እንደዛ እሱ ራሱ የገደለው የቅርብ ሰው ነው፣ የገደለውና አሁን በዚኛው ድራማ ላይ የአዱናይን አባት የገደለችው ወይዘሮ ሄለናት እንዲሁም ደግሞ በአቶ ቶኒ ላይ ቶማስ ማንገደለ የሚለው ይቆየንና፣ ምክንያቱም እሱ ልጋም አሁን አንድ ነገር አለ። ምክንያቱም አንደኛው ነገር መሴ የላከችለትን ቴክስት አይቷል። ቴክስቱን ደግሞ አንብቦታል። እንደደነገጠ ነው እንግዲህ ያ ስልክ እንደወደቀ የሚታየው። ስልኩን ግን ያስነሳው የሚያገኘው ማነው? እንግዲህ አዲሱ ልጅ ማነው? ናታን ናሁም ነው። ናሁም ደግሞ ማለት እንግዲህ ያፌት ነው ማለት ነው። ውድና የተከበራችሁ ቻናሌ የቤተሰቦች ቪዲዮውን ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ሀሳብና አስተያየታችሁን በኮሜንት ላይ እንድታሳውቁኝ በትህትና እጠይቃለሁ። ኤልሹ እንግዲህ ስራዋን እየሰራች ትገኛለች። በነገራችን ላይ አዱናይን እንዳታስወግደው እፈራለሁ ማለት ነው። በዚህ ድራማ ላይ ወይዘሮ ሄለን ነብሳት የምንሆነች ሁሉ ስቲል እስካሁን ድረስ ከነ መዚህ ሀገር ከክፍለ ሀገር ልጆችን ህጻናቶችን እያሰበሰበች ትረዳለች በማለት እየተሰበሰቡ ይገኛል እና ቤተሰቦች የገጠር ሰው በሙሉ ወይዘሮ ሄለንን እየፈለገ እንዳለ ተናግረዋል። ማለት ነው ምክንያቱም ልጅ እርዳታ እሰጣለሁ የልጆች እርዳታ ከፍታለሁ አለኝ በማለት ልጆችን ከገጠር ወደ ከተማ በማምጣት በመሸጥ፣ በማለዋወጥ ይሄ ነገር ህጋዊ ሳይሆን ህገ ወጥ ነው እና ህገ ወጥ ስራዎችን እንዴት እንደሚጎዱ እንግዲህ በዙ ማየት ይቻላል። ምክንያቱም ግን አሁን ላይ ብር ሲባል ብር ራሱን አሳልፎ የሚሰጥበት ጊዜ ነው። አሁን ላይ ያላት አማራጭ አንድና አንድ። ቶኒ ከሞተ በኋላ እንግዲህ ናሆም እየዛተባት ቤቱን ለቀሽ እንድትወጭ እያለ ነው ማለት ነው። ያፌት ያፌት ማለት እንግዲህ ናሆም ነው። ውድ ቤተሰቦቼ ቤሉል በጣም አዝኗል ማለት ነው። ኤልፍና አዱናይና ኖንሻ ተቃቅፈው ሲያያቸው በጣም አዘነ። አዱናይ ደግሞ እያየን ነው በደንብ ቀፊኝ እያለ በሰበቡ ይባላል አይደል? በሰበቡ አቅፏታል ማለት ነው። እሷ ደግሞ ልቀቀኝ እያለች ፊቷ ወደዛ ስለሆነ እንጂ ትወዲፎ ፊቷ ወደዚህ ቢሆን በደንብ ታቃለች ማለት ነው እና በጣም ተበሳይቷል፣ ተናዷል፣ በጣም ይቀናል። ምክንያቱም ስለሚወዳት ነው። ያንን ቤት እንኳን ሲከራይላቸው ንንሻ ብሪያችሁ ልኑር እንኳን ብትላችሁ እንዳትፈቅዱላት ለእሷ የሚመቻትና ተስማሚ ቦታ እዛው ቤት ነው፣ ከዛ ቤት መውጣት የለባትም ብሏል። ከአይኑ እንዳትርቅ እስቲ ለእስከ ማለት ነው እና ከአይኑ እንዳትርቅ ያላት ያለው የእሷ ፍቅር ለየት ያለ ፍቅር ስላለው ነው ከዛ ቤት እንድትወጣ ያልፈለገው እና አሁን ላይ ደግሞ አዱናይ ወይዘሮ ሄለንም በጣም እየተጋፈጣት ነው ማለት ነው። እስከ መረጃው ድረስ እንግዲህ መረጃን በመሰብሰብ እያስፈራራት ይገኛል። እንግዲህ ንንሻስ የኤች አይ ቪ ኤድስ ቫይረስ ይጽዋታል ተብሎ የተሰራው ወረቀት ምን ይመስላችኋል? ይህ ነገር ፌክ ነው ብሎ ለማደስ ወይም ወስዶ ለማስመርመር ይችላል ትላላችሁ? ይህ ደግሞ የተባለው እንግዲህ በወይዘሮ የለም ምክንያት ስለሆነ ምናልባት እንግዲህ ሊርቃት ይችላል። ወረቀቱን ስላየ አንድም ይቀርባታል፣ ለአንድም ይርቃታል። ይሄ የታወቀ ነው። የሰው ልጅ መቸም ግድል እየገባ እኔ ማበረሽ ግድል ልግባ የሚል ሰው የለም። ዛሬ ላይ እውነተኛ ፍቅር በጠፋበት እንግዲህ ቤሉ ለምን ይላል? የቤሉንን ሀሳብ አብረን እንደምናይ ይሆናል። መቸም እኔም አበረሽ ኤች አይ ቪ ያዘኝ አይልም። ለምን እኔ መኖር ፈልጋለሁ የሚል ህዝብ ላይ ነው ያለ ነው ማለት ነው። ምንም አይነት ፍቅድ ቢሆን እንግዲህ ይጋፈጣል ብዬ የማስበው ሰው ቢኖር ሁላችንም እንደምናውቀው እንግዲህ አዱነ ይጋፈጣል። እስቲል ቤቱን ለመሸጥ ሁሉ አስቦ ነበር። እሷ የታገጠች ሰሞን ላይ እሷ ስትታገጥበት፣ እኔ በቃ እኔ ምንም ነገር አልፈልግም፣ ቤቴን እሸጣለሁ እስከ ማለት ድረስ እንዳየ ነው ማለት ነው። እስከዛ ድረስ ይወዳታል። በጣም ይወዳት የሚያፈቅራ ሰው ቢኖር እንግዲህ ወንድሟ ቤሉ ሳይሆን አዱናይ ነው ማለት ነው። አዱና ደግሞ የአባቷ ወንድም ጓደኛም ማለት ነው። በጣም የሚወደው የጓደኛው ልጅ ነው። እንግዲህ ውድ ይቻላል የቤተሰቦች ቪዲዮን ከወደዳችሁና ከተመቻችሁ እንዲሁም ሀሳብና አስተየታችሁም በኮሜንት ላይ ጻፉልኝ። አንድ ኮሜንት አንብቤ ያለው ማለት ነው። ባለፈው ከዚህ በፊት ፖስተት ቁጥር ላይ ማለት ነው ኑንሻ የወይዘሮ ሄልን ልጅ መሆኗን እንዴት አወቅሽ? የሚል አንድ ኮሜንት አንብቤ ያለው ማለት ነው። እንግዲህ ኮሜንቱ እንደ ጻፍሽ ድልጅ ይሄን ቪዲዮ ከተከታተልሽና ካየሽ ማለት ነው ይህ ለአንቺ ነው ማለት ነው። በቀደም ስትታገት እና ስትሰቃይ ሄለን፣ ሶሪ፣ ኑንሻ ወይዘሮ ሄለን እየነሰራት እና እየተሰቃየች ነበረ። አሁንም እሱ የሆነ ነገር ስትሆን የሚሰማ ስሜት ወይዘሮ ሄልን ጋማለ ማለት ነው። ወይዘሮ ሄልን ሲነስራት ልዩቱም ትነስራለች ማለት ነው። ኑንሻ ማለት ነው ኑንዱሻ ሲነስራት ወይዘሮ ይህልንም እየነሰረች አንድ አይነት ስሜት ላይ ነው ያሉት ማለት ነው። እንደት እንደሆነ ባናቅ እንግዲህ ይመስለኛል ሐኪም ቤት ውስጥ ስንል ተወለዱ፣ ሐኪም ቤት ውስጥ እውቀት ክፍል ውስጥ ያሳሳቷቸው ይመስለኛል። እውቀት ክፍል ውስጥ አሳስቷቸው እንጂ እኔ እንጃ እውነት ለመናገር ባይለያዩ ደስ ይለኛል ልሹና ይቅርታ አዱናይና ነኑሻ ማለት ነው አዱናይና ነኑሻ በአንድ ቢሆኑ በጣም ደስ ይለኛል እኔ ለራሴ ማለት ነው በጣም ስለምወደውና ስለሚመቸኝ ስለተማርኩበት በጣም አስተማሪና ቁም ነገር አዘል ስለሆነ ማለት ነው ቪዲዮ ከልብ አመሰግናለሁ ወዳችኋለሁ አከብራችኋለሁ ቪዲዮን ላይክ እና ሰብስክራይብ በማድረግ እንዲሁም ሼር፣ ላይክ፣ ኮሜንት በማስቀመጥ ሃሳባችሁን አስተያየታችሁን ከፈለጋችሁ በዋትሳፕ ከፈለጋችሁ በቴሌግራም እንዲሁም በኮሜንት ላይ ያሳውቁኝ። ስለነበረን ቆይታ ከልብ እናመሰግናለን። ሰላማችሁ ይብዛ። ወዳችኋለሁ፣ አከብራችኋለሁ። ውዴ ቻናል የቤተሰቦች ቪዲዮን ላይክ እያደረጋችሁ እንዲሁም አስተያየታችሁን እቀበላለሁ። አስተያየታችሁን ጻፍ፣ ማስታወቂያ ማለት ነው። ውድ ጃንሬር የቤተሰቦች መልካሙን ሁሉ እመኝላችኋለሁ። በጣም አመሰግናለሁ። ቪዲዮውን ከወደዳችሁት ላይክ እያደረጋችሁ እኔ ሁሉም ነገር ሆነ ከዚሁ እሰናበታችኋለሁ። ስለነበረን ቆይታ ከልብ እና አመሰግናለን እያልን ማለት ነው። ባይ ባይ።